ሌላ ምናምን በ እሺ፣ አንተ ዝም በል እንዳታወራኝ። በቃ እኔ የምሬ ነው። እንጣላለን። አልፈለገችኝም ከምንቀያየም በእኔ ቦታ ነው ስያስቢ፣ እኔ ቤት መተሽ በር ላይ ሴት ከፍታብታ አስገባለህ። አንተ ለምን አንከባበርም? ምንድን ያስ